ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 11 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ስደተኞችን ከሀገሩ ማባረር ጀምረዋል። በጎጃም ጎንደርና ወሎ ቀጠናዎች የአፋ ባሃ ሰራዊት በአገዛዙ ጦር ላይ ከፍተኛ ድል ተቀናጅቷል። ዝርዝር የጦር ግንባር መረጃዎችን ይዘናል። በተለያዩ አካባቢዎች በአብዛኛው የጤና ባለሙያዎች ስራ ለመግባታቸው ሲገለጽ፣ በጥቁር አንበሳ ሆስፒታል ደግሞ ታካሚዎች ሰልፍ አካሂደዋል። የቀድሞው የብልጽ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 የጅቡቲ መንግስት ኢትዮጵያውያንን ጨምሮ ስደተኞችን ከሀገሩ ማባረር ጀመረ። በጅቡቲ የሚገኙና ዶክመንት የሌላቸው ስደተኞች ለቀው እንዲወጡ ጥሪ የተላለፈላቸው ሲሆን ይህንን ተከትሎ በርካቶች እየታፈሱ መታሰራቸውን መግለጻችን ይታወሳል። የጅቡቲ መንግስት ዛሬ ደግሞ እነዚህን ስደተኞች ማባረር እንደጀመረ ሂራን ኒውስ ዘግቧል። እንደ ዘገባው በዚህ ዘመቻ እየተባረሩ ያሉት ኢትዮጵያውያን፣ ሶማሊያውያንና የመናውያን ናቸው። ይህንን ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በጅቡቲ መንግስት ላይ ተቃውሞ ማሰማት ጀምረዋል። ድርጅቶቹ ለጅቡቲ መንግስት በጻፉት ደብዳቤ ስደተኞቹን ግጭት ወዳለበት ቦታ መመለስ ሌላ ቀውስ እንደሚፈጥር አሳስበዋል። ስደተኞችን በጦርነት ወደሚታመሱ አገራቸው መላክ ሰብዓዊ መብትን መጣስ ነው ያሉት ድርጅቶቹ የጅቡቲ መንግስት ከዚህ ድርጊቱ እንዲታቀብ ጥሪ አቅርበዋል። በጎጃም፣ ጎንደር እና ወሎ ቀጠናዎች የአፋ ባሃ ሰራዊት በአገዛዙ ጦር ላይ ከፍተኛ ድል ተቀናጀ። በደቡብ ወሎ ዞን የወረ ኢሉና የለገ ሂዳ ወረዳ አዋሳኝ በሆነው ልዩ ስሙ ሽክፍ በተባለ አካባቢ ተንቀሳቅሶ የነበረው የአገዛዙ ጦር ከባድ ኪሳራን አስተናግዶ ወደ ኋላ መሸሹን የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ህዝብ ግንኙነት መምሪያ አስታውቋል። የአገዛዙ ኃይል በቀጠናው ተንቀሳቅሶ የነበረው በማህበረሰቡ ላይ ተጥሎ የነበረውን ከአቅም በላይ የሆነ የግብር ክፍያ ለመሰብሰብ የነበረ ቢሆንም ነገር ግን ያሰበውን ሳያሳካ ነው። ከባድ ጥቃት እየተሰነዘረበት ተብሏል። በዚህ ጥቃት አስር የሚደርሱ የአገዛዙ ወታደሮች ሲገደሉ ከስምንት ያላነሱት ደግሞ መቁሰላቸው ታውቋል። በአገዛዙ ኃይሎች ላይ ጥቃቱ የተፈጸመው ዛሬ ግንቦት 11 2017 ዓ ም ሲሆን በአገዛዙ ላይ ጥቃቱን በመፈጸም ድልን የተቀዳጁት ደግሞ አማራ ፋኖ ብሔራዊ ኃይል በወሎ ንጉስ ሚካኤል ኮር ዳግም ክተት ወረ ኢሉ ክፍለ ጦር ስር የሚገኙት የታየ ተሰማ ሻለቃ አባላት ናቸው ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 11 2017 ዓ ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽመዋል። ልዩ ስሙ ጋላ ካብና አዲስ አለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰ የብልጽግና ሰራዊት ላይ ከማለዳው አንድ ሰዓት ጀምሮ እስከ አምስት ሰዓት ተኩል በተደረገ ውጊያ ከ20 በላይ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን አንድ ወታደራዊ ፓትሮል ተመቶ ከጥቅም ውጭ ሆኗል። የአገዛዙ ኃይል በቢኤም መቶ ሰባት እና በዙ ሀያ ሶስት ጭምር የታገዘ ውጊያ ቢያደርግም በፋኖ ላይ ምንም አይነት ሰብአዊ መሆነ ቁሳዊ ኪሳራ ማድረስ አልቻለም። በተመሳሳይ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ አገዛዙ ከመሸገበት የዳማ ከተማ ሰርገው በመግባት ማማሩ ደምስ ና ደሳሌንጌትነት የተባሉ ባንዳዎችን ገድለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የሜጀር ጄኔራል ኡባንታ ባተ አንደኛ ኮር ጉና ክፍለ ጦር መቅደላ ብርጌድ ድል መቀዳጀቱ ተገልጿል። የአገዛዙ ጥምር ጦር የመቅደላ ብርጌድን ለመደምሰስ ወደ ቦታው ቢጓዝም በተወሰደበት አጸፋዊ እርምጃ ሁለት ምርኮኛና አራት ክላሽንኮፍ መሳሪያ ምርኮ ተደርጓል። ከቀኑ ዘጠኝ ሰዓት የጀመረው አውደ ውጊያም አሁንም የቀጠለ ሲሆን የገባው የብልጽግና ኃይል ከፍተኛ የሆነ ምት ማስተናገዱም ታውቋል። በአሁን ሰዓት ይህ ኃይል በሶስት አቅጣጫ ተከቦ መውጫና መግቢያ በማጣቱ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግ ተስተናግዷልም ተብሏል። ይህ በእንዲህ እንዳለ በዛሬው ዕለት በወረ ኢሉና ለጌሂዳ ወረዳ አዋሳኝ ሽክፍ ቀጠና ግብር ለመሰብሰብ ያገዛዙ ጥምር ጦር እንቅስቃሴ ቢያደርግም የታየ ተሰማ ሻለቃ በከበባ በማስገባት ሙትና ቁስለኛ አድርጎታል። በዚህም እስከ አስር የሚደርሱ የጥምር ጦሩ አባላት ሲደመሰሱ ከስምንት ያላነሱት ደግሞ ቁስለኛ ሆነዋል። በተለያዩ አካባቢዎች በአብዛኛው የጤና ባለሙያዎች ስራ ለመግባታቸው ሲገለጽ በጥቁር አንበሳ ሆስፒታል ደግሞ ታካሚዎች ሰልፍ አካሄዱ። የጤና ባለሙያዎች የብልጽግናው መንግስት ጥያቄያችንን አልመለሰም ለመመለስም ፍላጎት አላሳየም በሚል የስራ ማቆም አድማ ካደረጉ ቀናት ተቆጥረዋል። በዛሬው ዕለትም ለህክምና ወደ ጥቁር አንበሳ ሆስፒታል የሄዱ ታካሚዎች ሐኪም በማጣታቸው በሆስፒታሉ አስተዳደር በመገኘት ድምጻቸውን አሰምተዋል። በህመም አንሰቃይ የህክምና ባለሙያዎች ጥያቄ መለስ የህክምና ባለሙያዎች ሰዎችን ማሰርና ማንገላታት ይቁም ሲሉ ነው ታካሚዎቹ ለሆስፒታሉ አስተዳደር የገለጹት ተብሏል። ሆኖም ይህን ጥያቄያቸውን ያሰሙ ታካሚዎችን ጨምሮ የታካሚ ቤተሰቦች ሆስፒታሉን በከበቡ የአብይ ወታደሮች ድብደባ እንደተፈጸመባቸው ተገልጿል። ከጥቁር አንበሳ በተጨማሪ የጤና ባለሙያዎቹ በአብዛኛው በዛሬው ውለትም ስራ አልገቡም። በየሆስፒታሉ በጣት የሚቆጠሩ ፈቅደው ይሁን ፈርተው የገቡ የጤና ባለሙያዎች ደግሞ እንዳሉ ለማየት ተችሏል። ታዲያ የብልጽግና ባለስልጣናት የገቡትን ጥቂት ባለሙያዎች የኮሪደር ልማትን ሲያስ ያገበኛቸው ውሏል። የኦሮሞ ፖለቲከኛው አቶ ታዬ ደንዳ በበኩላቸው ጸረ እውቀት ቁማርተኛው የሐኪሞችና የሌሎች የመንግስት ሰራተኞች የዳቦ ጥያቄ የፖለቲካ አጀንዳ ነው በማለት ሊያጭበረብር ይፈልጋል ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ጉዳዩ የህዝቡ አጀንዳ መሆኑን በማሳየት ውዥንብሩን ማጥራት ያስፈልጋል ያሉት ፖለቲከኛው አራት ነጥቦችን አንስተዋል። ሐኪሞችን በማጎሳቆልና ጥያቄዎቻቸውን ባለመመለስ ስራ እንዲያቆሙ ማስገደድ በህዝቡ ህይወትና ጤና ላይ መፍረድ ነው የሚለው የመጀመሪያው ነጥባቸው ነው። ራስ ምታትንና ጉንፋንን ባንኮክ ሄደው ለሚታከሙት ይህ ጉዳያቸው አይሆንም ሲሉም አጽንዖት ሰጥተዋል። መምህራንን በማስራብ ሞራል ማሳጣት ቀጣዩን ትውልድ ማኮላሸት ነው። ልጆቻቸውን አሜሪካና አውሮፓ የሚያስተምሩ ደላሎችንና ቄስ ሞገሴዎችን ይህ ሀገራዊ አደጋ አይመለከታቸውም ሲሉም አክለዋል። የጸጥታ ኃይሉን ማስራብና ማጎሳቀል የሀገርን ሰላምና ጸጥታ ለአደጋ በማጋለጥ ስርዓት አልበኝነትን ማስፈን ነው በብዙ ፓትሮሎች ታጅበው ቡና የሚጠጡትን ጉምቱ ባለስልጣናት ይህ አያሳስባቸውም ይላሉ። አቶ ታዬ በሶስተኛው ነጥባቸው የአስተዳደርና የፍትህ አካላት ሰራተኞችን ማስራብና ማስቸገር ሙስና እንዲስፋፋና ፍትህ እንዲዛባ በተግባር መስራት ነው። ጉዳያቸውን በአንድ ስልክ ለሚያስፈጽሙ ባለጊዜዎች ይህ አጀንዳቸው አይሆንም። ስለዚህ የሰራተኞችን የዳቦ ጥያቄ በፖለቲካ ሽፋን ማዳፈን አይቻልም ሲሉ ገልጸዋል። ሁላችንንም ለመከራ የዳረገን ከፍተኛ የዋጋ ግሽበት እንደተጠበቀ ሆኖ የሀኪሞቻችንና የሌሎች ሰራተኞች የዳቦ ጥያቄ እንደ ህዝብ በቀጥታ ይመለከተናል ሲሉ አሳስበዋል። ለራሳችንና ለሀገራችን ስንል ልንደግፋቸው ይገባል በማለትም አጋርነታቸውን ገልጸዋል። ብልጽግና ኢትዮጵያን የሸጠበት ሰነድ በነገ ውለት በይፋ ለፓርላማ ሊቀርብ ነው። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገ ውለት ለህዝብ ተወካዮች ምክር ቤት ሊቀርብ ነው። የኢትዮጵያ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ መቶ ሀምሳ ሺ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ይህን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከሁለት ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ መግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነ በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጠዋል። ሆኖም ይህን መሰሉን ቤት ለመኖሪያነት የሰላምነት አላማ የማከራየት መብት እየተጠበቀ መሆኑን አዋጁ አመልክቷል። ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ሊሆን የሚችለው በአዋጁ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ መሆኑንም በህግ ረቂቁ ላይ ተደንግጓል። በቅድመ ሁኔታ ዝርዝሩ ላይ በመጀመሪያው ረድፍ ላይ የተቀመጠው የውጭ ዜጋው ስም፣ ዜግነትና ሌሎችን ማንነትን የሚገልጹ ህጋዊ ሰነዶችን ማቅረብ የሚለው መስፈርት ነው። የውጭ ዜጋው የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተ ከፍተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑም በአዋጁ በቅድመ ሁኔታነት ተቀምጠዋል። ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ለመሆን የሌዝ ዋጋውን ጨምሮ ለአንድ የመኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመደበው አነስተኛ ገንዘብ መጠን ከ150 ሺህ የአሜሪካ ዶላር ያነሰ ሊሆን አይችልም ይላል የአዋጅ ረቂቁ። ይህንን ረቂቅ አዋጅ በሚመለከት ሮሃ አስተያየታቸውን የጠየቀቻቸው የኢኮኖሚ ባለሙያዎች ይህ ሀገርን በግልጽ መሸጥ ነው ሲሉ ገልጸውተዋል ነገ ሲያድግ በሚጠበቀው በዚህ ህግ መሰረት ቤት መስራትና የመሬት ባለቤት መሆን እንደ ሰማይ የራቀው ኢትዮጵያዊ ካሁን በኋላ ጨርሶ ሊያስበው የሚችል ጉዳይ አይሆንም ብለዋል። አዲስ አበባን ጨምሮ በዙሪያው ያለውን የሸገር ከተማ ከድሃ ኢትዮጵያውያን ያጸዳውም ለውጭ ሀገር ዜጎች በ150 ዶላር የመግቢያ ትኬት ለመሸጥ ነው ይላሉ አስተያየት ሰጪው። አብዛኛው የከተማ ነዋሪ ኢትዮጵያዊ በቀጣይ ከውጭ ዶላር ይዘው ከሚገቡ የውጭ ሀገር ዜጎች ጋር ተፎካክሮ ቤት የመስራት እድሉም በነገው ሰነድ ይዘጋል ብለዋል። ይህ አይነቱ አሰራር በአንዳንድ የዓለም ሀገራት እየተለመደ ነው የሚሉት አስተያየት ሰጪዎች፣ ነገር ግን በአብዛኛው ሀገራት የሀገሪቱ ዜጋ ቤት የመግዛት አቅሙ ከፍ ያለ በመሆኑ ያን ያህል ተግዳሮት አይገጥመውም የሚል አስተያየት ሰጥተዋል። ብልጽግና ያለፉት የሀገሪቱ መንግስታት ፈጽመው ያላደረጉትን ይህን ሀገር የመሸጥ ውሳኔ ያሳለፈው ለቤተ መንግስት መስሪያ ለፓርክ መገንቢያና ለተከታታይ ጦርነቶች የሚያወጣውን ገንዘብ ስለተማመነበትና ና ነአይኤምኤፍ አስገዳጅ ሁኔታ ውስጥ ስለከተቱት መሆኑም ተነስቷል። ብልጽግና ጌታቸው ረዳን ተጠቅሞ የጦርነት ቅስቀሳ እያደረገ ነው ሲል የትግራይ ሰላምና ጸጥታ ቢሮ አሳወቀ። ውሸትና ቆዳ እያደረ ይቀላል። የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል የትግራይ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ አስታውቋል። በታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህን ባለበት በዛሬው ዕለት ራሳቸው ታደሰ ወረደ በጅማ ከብልጽግና ሹማምንት ጋር ሽርበ ብትን እያሉ ነው። ከሽርብትኑም አልፎ በነ አዲሱ አረጋ እና በነ አደም ፋራ ታጅበው ጋቢ ተሸልመዋል። ጌታቸው ረዳ ደግሞ በፋና ቀርበው በሁለት ክፍሎች የዘከዘኩትን የህወሓት ሚስጥር ለማስቀጠል በዛሬው ዕለት በኢቲቪ ቀጠሮ ይዘዋል። የዛሬው የሚለየው የቀረቡት ብቻቸውን ሳይሆን ከፕሪቶሪያ ተፈራራሚያቸው ከሬድዋን ሁሴን ጋር በመሆኑ ነው። በዚህም የፕሪቶሪያውን ስምምነት በሚመለከት የቀድሞ ጓዶቻቸውን ነጥብ ያስጥላል ያሉትን ሀሳብ እንደሚሰነዝሩ ይጠበቃል። ታዲያ የትግራይ ሰላምና ጸጥታ ቢሮ ይህ አካሄድ ላችንም የማይጠቅምና ሰላማዊ ጉዟችንን ወደ ኋላ የሚመልስ አደገኛ አካሄድ ስለሆነ የፌዴራል መንግስት አካሄዱን ይመርምር ብለዋል። ጌታቸው ራሱ በተለያዩ የጦርነት አውድማዎች የተቃጠሉ መሳሪያዎችን የመንግስትን አሰራር ሳይከተል በራሱ ፍቃድ እንዲነሱና እንዲሰበሰቡ ትዕዛዝ ሰጥቶ እያለ የትግራይ ጀኔራሎች እንደሰረቁት አስመስሎ አቅርቧል ሲልም ከሷል። የትግራይ ሰራዊት አመራሮችና አባላት ሊገድሉኝ አቅደው ነበር ከሞት ተርፌ ነው የመጣሁት የሚል በሀገሪቱ ሚዲያዎች በመታጀብ ረጅም የውሸ ውሸት ርቀት ሲሄድ ነበርም ብለዋል። አብይ አሁን ላይ ከህዋት ጋር እያደረጉት ያለውን እሰጥ አገባና የጦርነት ዝግጅት በራሱ የህዋት የቀድሞ አመራር ጌታቸው ረዳ በኩል እየከወኑ ነው። በሌላ በኩል የህዋት ወዳጅ ናቸው የአብይ ጠላት ናቸው የሚባሉት የጎረቤት አገር ሱዳን መሪው ጄኔራል አልቡርሃን አዲስ ጠቅላይ ሚኒስትር መሾማቸውን አስታውቀዋል። የሱዳን ወታደራዊ መንግስት መሪ የሆኑት ጄኔራል አብዱልፈታህ አልቡርሃን ዛሬ ጠቅላይ ሚኒስትር መሾማቸውን ገልጸዋል። የአገሪቱ ህገ መንግስት በሰጣቸው ስልጣን መሰረት ይህንን ሹመት መስጠታቸውን የገለጹ